የረመዳን ትልቁ ኪሳራ ምን እንደሆነ ታውቃላችሁ? ያስከፋናቸው፣ ያስከፉንን፣ ያስቀየምናቸው፣ ያስቀየሙንን የኛ ወንድም እህቶች አው ሳንላቸው ከልባችን ለአላህ ብለን ይቅርታ ሳናደርገላቸው መጾማችን ነው። የፈለገ በኢባዳ ብንበረታ፣ ጾማችንን በአግባቡ ብንጾም፣ ሰላታችንን በአግባቡ ብንሰግድ፣ ዱዓ ብናበዛ፣ በዛ የጾሙን ህግጋት በሙሉ አጥብቀን ብንጾም፣ ነገር ግን ከልባችን ከውስጣችን ለአላህ ብለን አውፍ ያላልናቸው ወንድምህቶች እስካሉ ድረስ ወላሂ ሙስሊም ወንድምህቶቼ፣ ትልቅ ኪሳራ ውስጥን ያለ ነው የዘንድሮ ረመዳን። አላህ ሊወፍቃና አደን፣ አሚን በሉ። ደርሰው ከሚጾሙት ጾመው አጅሩን ከሚሰበስቡት አላህ አድርገን፣ አዲስ ማንነት የምንለብስበት ስማችንን የምንመስልበት ወንጀላችን በሙሉ ንጹሕ በንጹሕ ሆኖ ወንጀላችን የሚማርበት አላህ ያደርግልን። አሚን። እኔን ከልባችሁ ከውስጣችሁ ለአላህ ብላችሁ አውፍ በሉ። እኔ ከልቤ ለአላህ ብዬ አውፍ ብያችኋለሁ። ይህ ቪዲዮ በደረሳችሁ ክስበት አውፍ ወደምትሉት ጓደኞቻችሁ ወንድም እህቶቻችሁ አምሩ። ወሰላም ዐለይኩም ወረሐመቱላህ ወበረካቱሁ። ተመልከቱ አላሁ አክበር እያላችሁ ኮሜንት በማስቀመጥ እስከ መጨረሻው ተከታተሉ። እጅግ በጣም የሚታወቀው በግብፅ ውስጥ በንጽጽር ነው። የቤተ ክርስቲያን አገልጋይም ነው። ላላ ምን ይሳ አሁን ያለበትን በፎቶ ላሳያችሁ። አላሁ አክበር እያላችሁ ኮሜንት እያስቀመጣችሁ ቪዲዮን በደንብ ኮፒ ሊንክ ሼር ፖስት እያደርጋችሁ አዳርት። ሰላሙ አለይኩም ወረመቱላ ወበረካቱ ስልጣና የተከበራችሁ፣ በሳውዝ አፍሪካ ጆሃንስበርግ ከተማ የምትገኙ ሙስሊም ወንድሞችና እህቶቼ እንደምን ሰነበታችሁ? አልሐምዱሊላ በአላ ፍቃድ ወደ እናንተ ሀገር ቦቼን የዘየራችሁ ተገኝቻለሁ። አልሐምዱሊላ አላህ ፈቃዱ ከሆነ እንግዲህ ነገ ቅዳሜና ከነገ ወዲያ እሁድ ማለትም ፌብሩዋሪ 15ና 16 በብሪ ሜዳ ታላቅ የዳዕዋ ስብስብ ኮንፈረንስ ስለሚኖረን እኔም እንደዚሁም ኡስታዝ ሸይክ ኢብሳም አብረን መጥተናል።

አንድ ይህም ቪዲዮ እናዳምጠው። እስኪ እናንተን የምጠይቃችሁ ከቁርአን ሱራ አይደለም አንድ አያ ወይም አንድ ቁጥር እኔ አልመሲህ ኢሳ ነቢይ ብቻ ነኝ ነቢይ ብቻ ነኝ ቃል በቃል አታምልኩኝ ያለበትን አንድ አያ ነው የምጠይቃችሁ ሱራም አይደለም መልስ ስጡኝ እስኪ ከዛ እኔ ሻሃዳ ይዤ እስልምና እቀበላለሁ እንዳዳመጣችሁት ቁርአን ላይ ነቢዩላህ ዒሳ አለህ ሰላም እኔ ነቢይ ነኝ የሚል ካመጣችሁ ሰልማለሁ ብሏል ዛሬ እስቲ እንመልከት መልሱን ዛሬ ቁርአን ላይ እንመለከታለን ነገር ግን ይህ ቪዲዮ ግዴታ እንደዚህ አይነት ጥያቄ ላለባቸው ሰዎች መድረስ ስላለበት ኮፒሊንክ ሪፖስት እያደረጋችሁ ተመልከቱ መልሱም ሱረቱል ም ምዕራፍ 19 አንቀጽ 28 ላይ እንዲህ ይላል። ቁርኣን ላይ ያ ኡኽተ ሃሩነ ማካነ ካነ አቡኪ ምረአ ሰው ወማካነት ኡሙኪ በግያ። የሃሩነ እህት ሆይ አባትሽ መጥፎ ሰው አልነበረም እናትሽም አመንዛሪ ዛሬ አልነበረችም አሏት። ልጅ ይዛት ስትመጣ ነቢዩላህ ዒሳን ይዛ ስትመጣ ከዛም ይቀጥላል። ፈአሻረት ኢለይህ ወደ እርሱን ጠቆመች። ወደ ነቢዩላህ ዒሳ ወደ ሕፃኑ ማለት ነው ቃሉ ከይፈ ኑከሊሙ መን ካነ ፊ ልመህድ ሰብያ በአንቀልባ ያለን ህፃን ልጅ እንዴት ነው የምናናግረው? ብለው ይጠይቋታል። ከዛም ዋናው ፓርት እዚጋ ነው። ቃለ ኢኒ አብዱላሂ አታኒ የልኪታበ ወጀዓለኒ ነቢያ። ነቢዩላ ላህ ዒሳም ህፃን እያሉ አንቀልባ ላይ ሆኖ እንዲህ ብለው ተናገሩ እኔ የአላህ ባሪያ ነኝ፣ መጽሐፍም ተሰጠኝ። ወጀዓለኒ ነቢያ ነቢይም አደረገኝ ብለው ተናገሩ። ስለዚህ የወንድማችን መልስ እዚህ ጋ አለ። ነቢዩላ ላ ዒሳ ዓለይሂ ሰላም ነብይ መሆናቸውን በራሳቸው አንደበት ተናግረዋል ማለት ነው። ኢንሻላህ ሻዳ ሻሃዳት ትይዛለህ ብዬ አስባለሁ። ይህም ቪዲዮ አድርሱለት። ወሰላም ዓለይኩም ወረሕመቱላሂ ወበረካቱ። በአላህ የሆነብኝ ይህችን ሴት ባገኘሁባት ቦታ ላይ ሞትን አስመኛታለሁ። ሙስሊሞች፣ ይህ የሁላችንም ግዴታ ነው። ይህ በምስሉ ላይ የምትመለከቷት ሴት ቁርኣንን እየጨፈረች ነው ያቃጠለችው። እስከ ዛሬ ኗሪነቷ በጅቡቲ ነበር። አሁን ላይ ሳውዲ አረቢያ እንደገባች እየተነገረ ነው። ሁላችሁም ሼር አድርጉት። ሙስሊሞች፣ የሁላችንም ግዴታ ነው። ባለችበት ቦታ ላይ ሞትን አስመኛት ባካችሁ። ሙስሊሞች ሼር አድርጉት። ይህችን ሴት አላህ ያስገኛት ለብዙሃኖች መማሪያ አላህ ያድርጋት። ባለችበት ቦታ ላይ ሞትን እናስመኛታለን። ቁርኣን ነው ከቻላችሁ ለሶስትም ለአራትም ሰው ሼር አድርጉ። ካልቻላችሁ ደግሞ ቢያንስ ለአንድ ሰው ሼር አድርጉ ወላም

ኢና ሊላሂ ወኢና ኢላሂ ራጅኦ እኛም የአላህን ወደ አላህም ተመላሾችን። እህታችን ኩብራ ወደ አሄራ ሄዳለች። አላህ ያርሐማት፣ አላህ ይዘንላት። የኔ ስደተኛ የኔ ከርታታ እህት ታስታውሳላችሁ። የዛሬ አንድ ዓመት አካባቢ ላይ ከሪያድ ወደ ኢትዮጵያ እናስገባት ብለን ወንድምና እህቶች በገንዘባቸው በጉልበታቸው ከፍ ዝቅ ሲሉ ነበር። አልሐምዱሊላህ ኢትዮጵያ በሰላም ገብታ እናቷ ጋር ተገናኝታ አንድ ዓመት ቆይታ ዛሬ ወደ የማይቀረው አኺራ ሄዳለች። ስደተኛው እህቴ ሳታርፍ በሰው ቤት በተሰቃየች፣ እንደገና ደግሞ በህመም ተሰቃይታ አላህ የወሰንላትን እድሜ ምድር ላይ ኑራ ሄዳለች። አላህ ይዘንላት፣ አላህ ይርሃማት። የስደተኞች ህመም ከባድ ነው። ብዙ ጊዜ እህቶች ታማይዱንም፣ ሀዋም እንደዚህ ሞተች፣ እችም እንደዚህ ወደ አኺራ ሰውዬ ጀግና የሚለው ቃል ይገልጸዋል። እስቲ ሁላችሁ ኮሜንት ላይ ገብታችሁ ጀግና ብላችሁ ጻፉ። እንግሊዝ ውስጥ ቱርክ ኤምባሲ ላይ ምን ታመጣላችሁ ብሎ ቁርአን ሲቀድ ይህ ጀግና ወንድማችን የአላህ ቃል እንዴት ቀዳለህ ብሎ ቆንጆ አድርጎ ዋጋውን ሰጥቶታል። የዓለም ሙስሊሞች ዛሬ መነጋገሪያ አድርገውታል። አላሁ አክበር። ተመልከቱት፣ ሼር አድርጉት።